ሰላም የዩትዩብ ቤተሰቦቻችን እንዴት ናችሁ? በ13ኛ ሳምንት ተጠባቂ ጨዋታ በስታንፎርድ ብሪጅ አርሰናል ከቼልሲ የሚገናኙ ይሆናል። ከዚህ ጨዋታ በፊት መነሳት ያለባቸውን ነጥቦች የምናነሳ ይሆናል። አብራችሁን ቆዩ። በ13ኛ ሳምንት ተጠባቂ ጨዋታ እሁድ ምሽት 11 ሰዓት ተኩል አርሰናል ወደ ስታንፎርድ ብሪጅ አቅንቶ ቼልሲን የሚገጥም ይሆናል። አርሰናል በዚህ ዓመት በሊጉ ካደረጋቸው 12 ጨዋታዎች ዘጠኙን ሲያሸንፍ በሁለቱ አቻ ወጥቶ በአንድ አጋጣሚ ብቻ ተሸንፎ በ29 ነጥብ የሊጉ አናት ላይ ተቀምጧል። ረቡዕ ምሽት ባየር ሙኒክን ከጨዋታ ብልጫ ጋር ማሸነፍ የቻለው የሚካኤል አርቴታው አርሰናል የወቅቱ የአውሮፓ ምርጥ ቡድን ነው በሚል አድናቆትን እየተቸረው ይገኛል። በሊጉ 24 ግቦችን ያስቆጠረው አርሰናል በአንጻሩ ስድስት ጎሎችን በማስተናገድ ምርጥነቱን በሁለቱም ሳጥን ውስጥ አስመስክሯል። በሲዝኑ በሊጉ ላይ በሰባት ጨዋታ ምንም ግብን ያላስተናገደ የመከላከል አጥርን መገንባት ችሏል። በቆሙ ኳሶች ላይ ጥገኛ ነው የሚባለው አርሰናል በዚህ ዓመት ካስቆጠራቸው 24 ግቦች 11ዱን በክፍት ጨዋታ አስሩን ከቆሙ ኳሶች እንዲሁም ሁለቱን በፍጹም ቅጣት ምትና ቀሪዋን አንድ ግብ በመልሶ ማጥቃት ማስቆጠር ችሏል። ከሚኬል አርቴታ ወደ ሰሜን ለንደን መክተም በኋላ የአርሰናልን ከቶፕ ሲክስ ቡድኖች ጋር ያለውን ሪከርድ መሻሻል የሚታወቅ ነው። ከቼልሲ ጋር በነበሩት ባለፉት 11 ግንኙነቶች ሰባቱን አርሰናል ሲያሸንፍ፣ ሶስቱ በአቻ ውጤት ሲጠናቀቅ፣ ቀሪዋን አንድ ጨዋታ በቼልሲ አሸናፊነት ተጠናቋል። ሌላው አስገራሚ ሪከርድ የመድፎ አለቃ ሚኬል አርቴታ በአሰልጣኝነት ዘመኑ በስታንፎርድ ብሪጅ አንድም ጨዋታ አልተሸነፈም። በሁለቱ ክለቦች አጠቃላይ ግንኙነት 208 ጊዜ የተገናኙ ሲሆን አርሰናል 84ቱን በማሸነፍ የበላይ ሲሆን ቼልሲ በአንጻሩ 64 ጊዜ ማሸነፍ ችሏል። ቀሪው 60 ግንኙነቶች በአቻ ውጤት ተጠናቋል። የቡድን ዜናዎች፣ በአርሰናል በኩል ቪክተር ዮኬሬስ እና ካይ ሃቨርስ በአርቡ ልምምድ ላይ እንዳልተሳተፉና ምናልባትም በቅዳሜው ልምምድ ላይ የሚሳተፉ ከሆነ በደርቢው ጨዋታ ሊኖሩ ይችላሉ ብሎ ሚኬል አርቴታ ተናግሯል። ሊያንድሮ ትሮሳርድ በሙኒኩ ጨዋታ በጡንቻ ጉዳት አጋጥሞት በ38ኛው ደቂቃ ተቀይሮ መውጣቱ የሚታወስ ሲሆን የመጨረሻ ምርመራ ተደርጎለት በጨዋታው ላይ ሊሰለፍበት የሚችል እድል እንደሚኖር ሚኬል አርቴታ ተናግሯል። የአርሰናል ግምታዊ አሰላለፍ በ433 አሰላለፍ ዴቪድ ራያን በግብ ጠባቂነት፣ ሳሊባና ሂንካፔን በመሀል ተከላካይነት እንዲሁም ሪካርዶ ካላፊዮሪን በግራ ተከላካይነት፣ ዩሪያን ቲምበርን በቀኝ ተከላካይነት ማርቲን ዙቢሜንዲን በስድስት ቁጥርነት እንዲሁም ዲክላን ራይስን በግራ ስምንት ቁጥርነት እና ከጉዳት የተመለሰው ማርቲን ኦደጋርድን በቀኝ ስምንት ቁጥርነት ቡካዮ ሳካን ከግራ እንዲሁም ኤብሪች ኤዜን ከቀኝ፣ ሚካኤል ሜሪኖን በሐሰተኛ ዘጠኝ ቁጥር ይዞ ይገባል ተብሎ ይጠበቃል። በክረምቱ የአምናውን የሻምፒዮንስ ሊግ አሸናፊን ፒኤስጂ በሀገር አሜሪካ ምድር በመርታት የዓለም ሻምፒዮን የሆኑት ሰማያዎቹ በዚህ ሲዝን በሊጉ ባደረጉት 12 ጨዋታዎች ሰባቱን ድል ሲያደርጉ ሁለቱን አቻ ወጥተው ሶስት ጊዜ ሽንፈትን አስመዝግበዋል። በሊጉ 23 ግቦችን ከመረብ ማዋሃድ የቻሉት ሰማያዎቹ እንዲሁም በስድስት ጨዋታ መረባቸውን ሳያስደፍሩ መውጣት ችለዋል። ካስቆጠሩት ግቦች አስራ ሁለቱን ከክፍት ጨዋታ ስምንቱን ከቆመ ኳስ እንዲሁም ሁለቱን በመልሶ ማጥቃት እና ቀሪዋን አንድ ግብ በፍጹም ቅጣት ምት ማስቆጠር ችለዋል። በምሽቱ ጨዋታ ላይ በክረምቱ ከምዕራብ ለንደኑ ቼልሲ ወደ አርሰናል የመጣው ኖኒ ማዶዊኬ የቀድሞ ክለቡን ቼልሲን የሚገጥም ይሆናል። በሰማያዊቹ በኩል ለረጅም ጊዜ በጉዳት ከሜዳ ወርቀው የነበረው ኮል ፓርመር ከጉዳቷ ሙሉ ለሙሉ አገግሞ በጨዋታው ላይ እንደሚሰለፍ የሰማያዊቹ አለቃ ኤንዞ ማሬስካ አስታውቀዋል። የእንግሊዝ ሚዲያን ለሁለት የከፈለው የሁለቱ አማካዮች ንጽጽር በሮብ ምሽቱ ጨዋታ ስለዚህ ጉዳይ የተጠየቀው ዲክላን ራይስ ሞይሰስ ካይሴዶን እንደሚያደንቀው እና በጣም ምርጥ ተጫዋች እንደሆነ ተናግሯል። ዲክላን ራይስ ሲቀጥልም ሞይሰስ ካይሴዶ ምርጥ ስድስት ቁጥር እንደሆነ የተናገረ ሲሆን እኔ ግን ከሳጥን ሳጥን የምጫወት ስምንት ቁጥር ነኝ በማለት ለሲቢኤስ ሀሳቡን አጋርቷል። ቲምበር ከጄምስ ያለፉት ዓመታት ከጉዳትም ጋር ቢሆን የሊጉ ምርጥ የቀኝ መስመር ተከላካይ የነበረው ጁሲ ጄምስ አሁን ግን ይህንን የሚገዳደረው ሌላ ተጫዋች መጥቶበታል። ዩሪያን ቲምበር በ23 መጀመሪያ ላይ ካጋጠመው የኤሲኤል ጉዳት በፍጥነት በማገገም ያለፉትን ሁለት ዓመታት በሊጉ በምርጥነት የተጫወተው ዩሪያን ቲምበር አሁን ላይ ለአንዳንዶች የሊጉ ምርጥ የቀኝ መስመር ተከላካይ እንደሆነ ይታመናል። መድፈኞቹ አርሰናል ይህን ጨዋታ ማሸነፍ የሚችሉ ከሆነ ከተከታያቸው ቼልሲ በዘጠኝ ነጥብ መራቅ የሚችሉበትን እድል የሚያገኙ ሲሆን በአንጻሩ ቼልሲዎችም ይህን ጨዋታ ማሸነፍ የሚችሉ ከሆነ ከአርሰናል ያላቸውን የስድስት ነጥብ ልዩነት ወደ ሶስት ዝቅ ማድረግ ይችላሉ። እሁድ ምሽት አንድ ሰዓት ተኩል የሚደረገው ይህ ጨዋታ ምናልባትም የሊጉን ዋንጫ አሸናፊ እና በዋንጫ ፉክክር ውስጥ እስከ መጨረሻው የሚዘልቀውን ቡድን ለይቶ የሚያሳይ ሊሆን ሆን ይችላል ተብሎ ይጠበቃል። ቪዲዮ ከተመቻችሁ ላይክ፣ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። ይመቻችሁ።